ሰላም ሰላም፣ ውድ የሰኒ ዘሚካኤል ኢትዮጵያ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ወደ ፕሮግራሙ በዓለማችን ላይ ያሉት ቤተክርስቲያናት ሁሉ የተገነቡበት የመጀመሪያው መመሪያና የመሰረት ድንጋይ የተጣለው ማን እንደሆነ ታውቃላችሁ? ይህ ታሪክ የተጀመረው በሰው ፈቃድ አይደለም። ይልቁንም የመቅደስን ግንባታ ያስጀመረው ራሱ ጌታችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ ለአይሁድ ወአነኒ እንከመተላልኩ እስብ ኩሉ ሀቢየ እኔም ከምድር ከፍ ከፍ ባልኩ ሁሉን ወደ እኔ እስባለሁ ሲል በተናገረው የማይታበል ቃሉ መሰረት በዕለተ ዓርብ መስቀል ላይ ተሰቅሎ በቀኖት የፈሰሰው ደሙን መላእክት በጽዋ ብርሃን ተቀብለው ዓለሙን በመላ ረጭተውታል። ስለዚህም ዛሬ እሱ ባወቀ ቤተ ክርስቲያን የሚሠራበት የሚታነጽበት ቦታ ያን ጊዜ ደሙ የፈሰሰበት ነው። ውድ ተከታታዮቻችን በባለፉ ፕሮግራማችን የቤተ ክርስቲያን ምሳሌዎች በብሉይ ኪዳን የነበሩትን ተመልክተን ነበረ። በዛሬ ዕለት ደግሞ የምንመለከተው የሕንጻ ቤተ ክርስቲያን ግንባታ እንዴት እንደተጀመረ እንዴት እንደተጀመረ ነው ሕንጻውን የፈቀደውና ያዘዘው እንዲሁም እንዴት መሰራት እንዳለበት ለሐዋርያት ያሳያቸው ራሱ ባለቤቱ ክርስቶስ ነው። የዚህ ድንቅ ታሪክ የሕንጻው ምሳሌ ትምህርት በጥልቀት እንመለከታለን። በመጀመሪያ ላይክ፣ ሼር፣ ኮሜንት በመጀመሪያ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ማድረጋቸው እንዳይዘነጋ። ይህን እንመለከታለን። ሕንጻ ቤተ ክርስቲያን እንዲሰራ የፈቀደው እና ያዘዘው እንዴት እንደሚሰራም ለሐዋርያት ያሳያቸው ራሱ ባለቤቱ መሆኑን የሚያስረዳው በሰኔ 20 ቀን የሚነበበው ስንክሳር እንዲህ ይላል። ሐዋርያት ይህንን አለምዕጣ በእጣ ተከፋፍለው እየአገረ ስብከታቸው ሄደው አምልኮተ እግዚአብሔርን አስተማሩ። አሕዛብን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኀጢአት ወደ ገቢረ ጽድቅ መለሱ። እንዲህ እንደ ዛሬው ቤተ ክርስቲያን፣ ታቦት፣ ነዋይ፣ ቅዱሳት አልባሳት፣ ልዑካን አልፈለጉም። የበቁ ናቸውና አንዱም አንዱ እየደረሱበት እንደ ጌታቸው እየቀደሱ ያቆርቡ ነበር። ከዚህ በኋላ ጌታ ባረገ በስምንት ዓመት ቅዱስ ጳውሎስ አመነ፣ ተጠመቀ። ጳውሎስና በርናባስ በፊልጵስዩስ ገብተው አስተማሩ። ሕዝቡም አመኑ ተጠመቁ። ካመናችሁ ከተጠመቃችሁ ከእንግዲህ ወዲህ ወደ ቤተ ጣዖታት አትሂዱ አሏቸው። የለመድነውንማ ከነሳችሁን መካነ ጸሎት ለዩልን አሏቸው። ሕዝቡም እነርሱም ነገሩ ደግ እንደሆነ አውቀው ምንስ ቢሆን ሴት ብታውቅ ነገር በወንድ ያልቅ እንዲሉ ርዕሰ ሐዋርያት ቅዱስ ጴጥሮስ ሳለ እኛ ሥራ መሥራት አይገባንም ብለው ላኩበት። ጴጥሮስም ከዮሐንስ ጋር በኢየሩሳሌም ተገኘ። ሁሉን ዙረው መርምረው አስተምረው መዲናየቱን ኢየሩሳሌምን አይለዩአትም ነበር ብዙ ሥራ ሰርተውባታልና በዚያ ያሉ ምእመናን ለማጽናናት ቢሉ እርሳቸውም አልቦ ዘተገብሩ ምንተኒ ዘንበለ በትእዛዙ ወምክሩ ለእግዚእነ ኢየሱስ ክርስቶስ ከጌታችን ከኢየሱስ ክርስቶስ ትእዛዝና ፈቃድ በቀር ምንም የምትሰሩት የለም ብለው ላኩባቸው። እነሱም ሱባኤ ያዙ። ሱባኤውም ሲፈጸም ጌታ ሐዋርያትን የሞቱትን አስነስቶ ያሉትን ጠርቶ በሕይወተ ሥጋ በፊልጵስስዎስ ሰበሰባቸው። ዮሐንስ ቅዱስ ጴጥሮስን አባ ዓለም አንተነህና የሰበሰበን ምክንያቱን ጠይቀህ ንገረ አለው። ቅዱስ ጴጥሮስም ቀድሞ በምሴተ ሐሙስ የጠየከው አንተነህና ጠይቀው አለው። ዮሐንስም ጌታዬ ስለምንሰበሰብከን አለው። ጌታም በእናቴ ስም ከጽንፍ እስከ ጽንፍ አብያተ ክርስቲያናት ሊታነጹ ፈቃዴ ነውና ሕንጻ ቤተ ክርስቲያንን ላሳያችሁ፣ ሥርዓተ ቤተ ክርስቲያንን ላስተምራችሁ ሰብስቤያችኋለሁ አለ። ይህንንም ብሏቸው ወደ ምስራቅ አገር ይዟቸው፣ በዚያም በምስራቅ አገር ሶስት ድንጋዮች ነበሩ። ተራርቀው የነበሩትን አቀራረባቸው፣ ጥቃቅን የነበሩትን ትላልቅ አደረጋቸው። ቁመቱን ወርዱን ለክቶ ሰጣቸው። ቁመቱ 24፣ ወርዱ 12 ክንድ ነው። 24ቱ በመጻፈ ነገሥት ያሉ የ24ቱ ነቢያት ምሳሌ፣ አንድም የ24ቱ ካህናተ ሰማይ ምሳሌ ነው። ከዚህ በኋላ ስራ ጀመሩ። ሲሰሩትም ሰም እሳት ሲያሳዩት እንዲለመልም በእጃቸው ላይ እየተሳበ ሰርተው ፈጽመውታል። መጽሐፈ ምስጢር ምዕራፍ 24 ከቁጥር 13 ላይ እንዲሁም በመዝሙር 146 ከቁጥር 2 እስከ 3 ላይ እንደሚነግር ይህም ሲተረጎም በዚያ ዘሩባቤል ቤተመቅደስን ሰራ። በዚህ መድህን ዓለም ክርስቶስ ቤተክርስቲያንን ሰራ። በዚያ እስራኤል በጼዋዌ በምርኮ ከተበተኑበት ተሰበሰቡ። በዚህ አሕዛብ ሰይጣን ካመጣው መለያየት ክርስቶስ ወዳመጣው አንድነት ተሰበሰቡ። በዚያ እስራኤል በጼዋዊ ከመጣ ቁስል ሐዘናቸው ተፈወሱ ዳኑ። በዚህም አሕዛብ በአምልኮተ ጣዖት ከመጣ ቁስል ኃጢአት ተፈወሱ ዳኑ ይለናል መጽሐፈ ሳይ ገጽ 56 ላይ ይህ የሆነው እመቤታችን ባረገች በአራተኛው ዓመት በ52ተኛው ዓመተ ምሕረት ዓመተ ምሕረት በሰኔ 20 ቀን ነው። በ21ኛው ቀን ህብስተ ሰማያዊ ጽዋ ሰማያዊ መጣ እመቤታችንን ታቦት ሐዋርያትን ልዑካን አድርጎ ጌታ አብይ ካህኑ ሆኖ ጴጥሮስን ተራዳይ ካህን እስጢፋኖስን ዲያኮን አድርጎ ቀድሶ አቅርቧቸዋል። እምይእዜሰ እንትሙኒ ከመዝህ ከመዝ ግበሩ፣ እንግዲህ እናንተም እንዲሁ አድርጎ ብሎ አዘዟቸው፣ አረገ። ሕንጻ ቤተ ክርስቲያን የተጀመረ ከዚያ ወዲህ ነው። ዛሬም ሕንጻ ቤተ ክርስቲያን ያለ ኤፒስኮፖስ ፈቃድ አይሰራም፣ ያለ ኤፒስኮፖስ ትእዛዝ ቤተ ክርስቲያን አይሰሩም። አንድ እንኳን ደፍሮ ከዚህ ውጪ ቢሰራ በውስጧ እስከ ዘላለም ቁርባን አይቅረብ። ኢየሱስ ይህንን ተላልፉ በውስጧ ቁርባንን ቢቀርብ ቢያቆርብ ይሻር። ህንፃ ቤተ ክርስቲያንም ተሰርቶ ከተፈጸመ በኋላ በሚሩን ይከብራል። አሁን ደግሞ የህንፃ ቤተ ክርስቲያን ምሳሌ ትምህርት፣ ምሳሌ ትርጉም እንመለከታለን። ምሳሌነቱን ስንመለከት ሶስቱ ድንጋዮች የስላሴ አምሳል ናቸው። ከታች አቀማመጣቸው ሶስት ከላይ ሕንጻቸው አንድ ነው። ይህም የአንድነታቸው የሶስትነታቸው አምሳል ነው። አንድነት ሶስትነቱን ያሳውቅ ዘንድ በሶስት አይባን ቤትሽን ሰርቶ ከፈጸመ በኋላ ልጅሽን ለማመስገን ልዑል ማደሪያውን አከበረ እያሉ ደናግል ከበሮ መቱ እንዳለ ደራሲ። ዳግመኛ ስርዓተ ሰማይ ተሰራ በዲበ ምድር የሰማይ ስርዓት በምድር ተሰራ እንደተባለ ዘጸአት ምዕራፍ 25 ከቁጥር 40 ላይ እንዲሁም ዕብራውያን ምዕራፍ 8 ከቁጥር አምስት እንዲሁም ምዕራፍ ዘጠኝ ቁጥር 23 ላይ ሶስት ክፍል መሆኑ የሶስቱ ዓለመ መላእክት፣ የሶስቱ ዓለመ ሰማያት አምሳል ነው። መጀመሪያው የጽራ አርያም፣ ሁለተኛው የእዩወር፣ ሶስተኛው የጠፈር አምሳል ነው። በጽራ አርያም መንበረ ብርሃን፣ ታቦተ ብርሃን፣ መንጦላይተ ብርሃን፣ አራቱ ጸወርተ መንበር፣ ሀያ አራቱ አጠንተ መንበር ይኖራሉ። ጽርሐ አርያም የመቅደስ፣ መንበረ ብርሃን የመንበር፣ መንጦላይተ ብርሃን የመንጦላይት የመጋረጃ፣ አራቱ ጸወርተ መንበር የአራቱ ሊቃነ ጳጳሳት። ሊቃነ ጳጳሳት በዓለም ሁሉ ውስጥ አራት ብቻ እንዲሆኑ በኒቅያ የተሰበሰቡ የቅዱሳን ማኅበር አዘዙ። እንደ አራቱ የወንጌላውያን መጻሕፍትና፣ እንደ አራቱ ወንዞች፣ እንደ አራቱ ሥርዓታተ ዓለም፣ እንደ አራቱ ማዕዘና ዓለም፣ እንደ አራቱ ነፋሳት፣ እንደ አራቱ የፍጥረት ጠባዮች። ሃያ አራቱ አጠንተ መንበር የጳጳሳት የኤጲስቆጶሳት አምሳን ናቸው። እዮር የመካከለኛው የቅድስቱ በእዮር የሚኖሩ መላእክት የቀሳውስት፣ የዲያቆናት አምሳን ናቸው። ጠፈር የዙሪያው ቅኔ ማህሌት የምንለው በጠፈር የሚኖሩ መላእክት የንፉቅ ዲያቆናት፣ የአናጎንስጢስ፣ የመዘምራን አምሳ ናቸው። እንዲሁም መጀመሪያ ለኤረር ሁለተኛው ለራማ ሶስተኛው ለእዮር አምሳ ነው። በኤረር መላእክት መኳንንት ሊቃናት ይኖራሉ። በራማ ስልጣናት መናብርት አርባብ ይኖራሉ። በኢዮር ኃይላት ኪሩቤል ሱራፌል ይኖራሉ። እሊ ዘጠኙ ነገድ የዘጠኙ ማዕረጋተ ቤተ ክርስቲያን አምሳል ናቸው። ዳግመኛም በጠፈር ፀሐይ ጨረቃ ከዋክብት ይኖራሉ። ጠፈር የቤተ ክርስቲያን፣ ፀሐይ የሊቃነ ካህናት፣ ጨረቃ የካህናት፣ ከዋክብት የላእካነ ቤተ ክርስቲያን አምሳል ናቸው። ቤተ ክርስቲያን የኢየሩሳሌም መቅደስ፣ የቤተልሔም ታቦት መንበር መንጦላይት አንድ ወገን ሆነው የእመቤታችን ሁለቱ አያማድ የእያቄምና የሀና ሰን ኩስኩስት የእመቤታችን ማይ የማይ ሕይወት የክርስቶስ የመጽሐፍ ማይደር የእመቤታችን መጽሐፍ የመጽሐፍ ሕይወት የክርስቶስ ምሳሌ ነው። ዳግመኛም ስለ ቤተ ክርስቲያን መሰረቱ ከአዳም እስከ ያሉት የአስሩ አበው አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል ያሬድ ሄኖክ ማቱሳላ ላሜህ ኖህ ናቸው እነዚህ አስሩ አበው የምንላቸው ሶስቱ ደጅ የሶስቱ አበው የአብርሃም የይስሐቅ የያዕቆብ የቅድስቱ ሰባቱ ደጅ የሰባቱ ምስጢራት የቤተ ክርስቲያን ሁለቱ አይዋን የሙሴና የአሮን ይህ ሁሉ ምሳሌ ጥንታዊውን ሕንጻ ቤተ ክርስቲያን ማዕከል ያደረገ ነው እንጂ ከዛሬው ሕንጻ ቤተ ክርስቲያንስ ይህንን ምሳሌ የሚያሟላ ከአስር አንዱ ነው ለልማዱ በአባቶቻችን ትውፊት ሕንጻ ቤተ ክርስቲያን ሲታነጽ ትርጉም አልባ እንዳይሆን ምስጢር እንዳይፋለስ ክርስቶስ ያደረገውን የማዳንና የቤዛነት ጉዞ እንዲተረጉሞ የመላእክትን ጠባቂነት የቅዱሳንን አማላጅነት ገልጦ እንዲያሳይ ሆኖ በብዙ ጥንቃቄ ነበረ። የአሁን አሰራር ግን ይህንን ማሟላቱ ቀርቶ ሀገራዊና ትውፊታዊ ስነ ሕንጻ ይዘቱ በራሱ ከውጭ የተቀየጠ ነው። ለምሳሌ ይሁን ሕንጻ ከማያሟላቸው በጣም ወሳኝ ከሆኑት የቤተ ክርስቲያን አስተምህሮ ከሚገልጡት ምልክቶች ውስጥ ሻኳራ ነው ወይም ሻሻቴዎች መስቀሉ የሚቀመጥበት ሰረገላ ወይም ጉልላቱ ከመስቀሉ ላይ የሚቀመጡት የሰጎን እንቁላሎች የሚወክሉ ምልክቶች ጠርቦች፣ ማገሮች፣ የውስጥና የውጭ በሮችና መስኮቶች፣ አእማዶች እነዚህ ሁሉ የሚሰሩበት ዕቃና የሚሰሩበት መንገድ ከአስተምሮ ጋር የማይሄድ ስለሆነ ምሳሌው መተርጎም አይችሉም ውድ ተመልካቾቻችን ከዛሬው ትምህርት እንዳየነው የቤተ ክርስቲያን ህንፃ መሰረት ድንጋይ ወይም ሲሚንቶ አይደለም እያንዳንዱ ክፍል የአዳምና የኖህ ዘመን መሰረት ነው የስላሴ ሚስጥር የነቢያት ቁመት የሰማዕታት መከራ የኪሩቤል ጠባቂነት እና የዳግም ምጽአት ተስፋ የተገለጸበት ሕያው ታቦት ነው አሁን ደግሞ እርሱ በሚያዩት ቤተ ክርስቲያን ህንፃ ላይ አሁን ከተማርናቸው መሳሪያዎች የትኛው ይጎላታል ወይም የበለጠ ትኩረት ይሰጡታል ይህንን ታሪክ ለሌሎች በማካፈል የመቅደስን ክብር አብረን የሰኒ ዘሚካኤሊቱ ቤተሰቦች፣ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።